ሰበር ዜና ከጎንደር ነው። የአገዛዙ ከፍተኛ ወታደራዊ አዛዦች ፋኖን ዘጠና ፐርሰንት አጥፍተናል አሁን የቀረን የመለቃቀም ስራ ነው ባሉ ማግስት የፋኖ አባላቱ በፈጸሙት አርፒጂ ጥቃት ከፍተኛ የመንግስት ባለስልጣናትን አሳፍራ የነበረች ሄሊኮፕተር መትተው መጣላቸው ተሰማ። የብልጽግና አገዛዙ ከፍተኛ አመራሮችን ያሳፈረ ሄሊኮፕተር መነሻውን ከአዲስ አበባ አድርጎም ወደ ጎንደር ጎርጎራም ገበታ ለሀገር ተብሎ በተጀመረው ፕሮጀክት አርፎም ነበረ። ባለስልጣናቱ ጉብኝታ ኃይላቸውን ጨርሰው አመሻሹን 12 ሰዓት ገደማ ባመጣቸው ሄሊኮፍተር ተሳፍረው ለመመለስ በረራ ከመጀመራቸው ከወደ ፋኖ በተተኮሰ አርፒጂ ሄሊኮፍተሩ መከስከሱ ነው የተነገረው። አካባቢው ከፍተኛ ቁጥር ባለው የአገዛዙ ወታደርም ተከቦ ነበረ። ብዛት ያላቸው አምቡላንሶችና የአደጋ ጊዜ ሰራተኞች በአካባቢው እየተራወጡ እንደነበርም ተስተውሏል። አመሻሹን ፋኖ በፈጸመው የአርፒጂ ጥቃት በተከሰ የተከሰከሰው ሄሊኮፕተር የትኞቹ ባለስልጣናት ተሳፍሮ ነበር የሚለው እስካሁን ባይጠራም ጎንደር ዩኒቨርሲቲ የምስረታ በዓሉን ምክንያት በማድረግ በ4 ቢሊዮን ብር ወጪ ያስገነባቸውን 22 ፕሮጀክቶች ለማስመረቅ የሄዱ ባለስልጣናት እንደሚገኙበት ተነግረዋል። በዚህ የምርቃ መርሃ ግብር ላይ ምክትል ጠቅላይ ሚኒስትር አቶ ተመስገን ጥሩነህ፣ የጠቅላይ ሚኒስትሩ የተረት ተረት አማካሪው አቶ ዳንኤል ክብረት፣ ርዕሰ ብሔሩ ፕሬዚዳንት ታዬ አጽቀሥላሴም የፌዴሬሽን የምክር ቤት አመራሩ አቶ አገኘው ተሻገር፣ የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና ሌሎች የፌዴራል ክልል ከፍተኛ ባለስልጣናት መገኘታቸውን ሚዲያችን ለማረጋገጥ ችሏል። እስካሁን ግን የትኛው በሄሊኮፍተሯ ውስጥ እንደነበረ አልተረጋገጠም። በአካባቢው የኔትወርክ የመብራት አገልግሎት ተቋርጧል። ከፍተኛ ቁጥር ያለው የአገዛዙ ኃይል በወታደራዊ ኮንቪ ተጭኖም ከጎንደር ከተማ ወደ ጎርጎራም ተልኳል። ብዛት ያላቸው አምቡላንሶችና የአደጋ ጊዜ ሰራተኞች ወደ ስፍራው መላካቸውን ሚዲያችን አረጋግጧል። በብልጽግና መንደር ከፍተኛ ድንጋጤም ተፈጥሯል። ከዚህ ጋር የተያዘ ፋኖ የሰራውን ኦፕሬሽን ኢንጂነር ፋኖ ኪሩቤል እንደሚከተል ያስቃኝናል። በጣም ከልብ እናመሰግናለን። በቀጥታ ወደ ኪሩቤል እናልፋለን። ተከታተሉ። ኪሩቤል የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት የህዝብ ግንኙነት ኃላፊ በጎንደር የአገዛዙ ሄሊኮፕተር ተመቶ ስለ መውደቁ ላቀረብለት ጥያቄ በቀጥታ የሚሰጡትን ምላሽ እናሰማቸዋለን። ራስ አርበኛ ደረጀ በላይ የጠቅላይ ግዛት ህዙ ዋና አዛዥ የአማራ ፋኖ ህዝባዊ ድርጅት ምክትል ተቀዳሚ ምክትል አዛዥ እንደሆነ ይታወቃል። ወደሱ በቀጥታ እንለፍና የህዝብ ግንኙነት ኃላፊው የሚሰጠንን ማብራሪያ ነው። አድማጭ ተመልካቾቻችን፣ ቀደም ሲል እንደገለጽንላችሁ በጎንደር ወደ ጎርጎራ ያቀናው የአብይ አህመድ አገዛዝ ቡድን ዛሬ አልቀናውም። በጣም በሰፊው ለፕሮፓጋንዳ ስራ ወደዛ የተጓዘው ቡድን የተጓዘበት ሄሊኮፕተር በአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት እዝ ጥቃት ደርሶበት ሄሊኮፕተሩ ተመትቶ እንደተከሰከሰ ተሰምቷል። ይሄንን በተመለከተ የነገሩን እውነታነት ለማጣራት የአማራ ፋኖዝ ባይ ድርጅት ጎንደር ጠቅላይ ግዛትዝ የህዝብ ግንኙነት ኃላፊ ወደ አርበኛ ኪሩቤል ጎቤ ደውያለሁ። ኪሩቤል መስመር ላይ ያለ፣ አድማጮች ተከታተሉን። ሰላም ጠና ይስጥልን አርበኛ ኪሩቤል እንደምን አለ? እግዚአብሔር ይመስገን እንደምን አለ? እግዚአብሔር ይመስገን። አርበኛ ኪሩቤል፣ የአገዛዙ ቡድን የአብይ አህመድ አገዛዝ ቡድን ወደ ጎንደር አቅንቶ ጎርጎራ አካባቢ ከፍተኛ ባለስልጣናትን ይዞ የተጓዘ አንድ ሄሊኮፕተር ጎንደር ጠቅላይ ግዛት እዝ የአማራ ፋኖስ ላይ ድርጅት ጎንደር ጠቅላይ ግዛት እዝ ጥቃት ተሰንዝሮበት ሄሊኮፕተሩ ተመቶ መውደቁን ሰምተን ነበረ። ይህ ነገር እውነት ነው ወይን ለማረጋገጥ ነበር የደወል ነው። አዎ እውነት ነው። ወደዛ ቀናው ምን ያህል የእነማን ወደዛ እንደተንቀሳቀሱ መረጃ ነበራችሁ ወይስ እንዲሁ ሄሊኮፕተሩ እንቅስቃሴ በሚያደርግበት ጊዜ የተፈጸመ ጥቃት ነው? እነማንና ምን ያህል የሚለውን ዝርዝር መረጃ የሆነ መረጃ አልነበረንም። ግን በዛ ሰዓት የመጀመሪያው አንድ አውሮፕላን ቀደም ብሎ አንድ ሄሊኮፕተር ቀድሞ የመጣ ነበረ በአብሬነት እና ይሄ ሁለቱም በረራ ወደዚህ ቀጠና ሊደረግ እንደሚችል ቀድሞ መረጃ ደርሶን ነበረ። መረጃው ስለነበረን ያው አቀለንበት የተደረገ ጥቃት ነው። አርበኛ ኪሎ ኪሩቤል በጣም ማመሰግነው። እንደው አገዛዙ ከሰሞኑ በተለይ ብርሃኑ ጁላ የኢታማዦር ሹም ነኝ የሚለው ኃይል ግለሰብ መከላከያው በጠንካራ ሁኔታ ላይ እንዳለ የአየር ኃይሉም አይነኬ እንደሆነ እነ ይልማ መርዳሳ ሲገልጹ ቆይተዋል። እንደውም የፋኖን ሀይል አሽመድምደናል፣ ጠራርገናል፣ አሁን መለቃቀም ነው የቀረን ወዘተረፈ የሚል የቆየ ፕሮፓጋንዳቸውን ከሰሞኑ እንደውም ቀጥለውበት ነበረ። ነገር ግን ያለ ይህን ያክል አሁን በገለጽከው መንገድ በቂ እና የተጠና ዝግጅት ባልተደረገበት ሁኔታ እንኳን ሄሊኮፕተሮች ወደ እናንተ ነፃ ቀጠና ሲጓጓዙ መታችሁ የምትጥሉበት አቅም እናንተ መገንባታችሁ ለህብረተሰቡ አንድም ቀን እንደዚህ ያለ ፉከራም አልተሰማም። የብርሃኑ ጁላ ጦር አሁን በምታዩት ሁኔታ እውነት እንኳን ከሀገር ውጭ ከሌላ ሀገራት ጋር መግጠም ቀርቶ አሁን በሚታየው እውነት እናንተን ጠራርገን አጠፋን ጨረስን የሚል ፕሮፓጋንዳ ላይ ነበር የቀረበው። እንደ በእናንተ ግምገማ የብርሃኑ ጁላ ጦር አሁን ያለበት የአቅሙ ሁኔታ እንዴት ይታያል? አርበኛ አሁን እንግዲህ በቀጣ ወር እዛ ከመግባት በፊት የነበረውን ሂደት አብራራና በዛው ም አያይ መልሰው ነው የሚሆነው። እንግዲህ ቀደም ብለ አንተ መግቢያ ላይ እንደተናገርከው ስርዓቱ በፖለቲካ ከፍተኛ የሆነ ኪሳራ ስለደረሰበትና ከህዝብ ስለተነጠለ ይህ ሁነት ያሳቃል ያካክስልኛል ብሎ ያሰበውን የስብሰባና የሰላማዊ ሰልፍ ትሪት በየቀጠነው ለማድረግ በከፍተኛ ሁኔታ ሲንቀሳቀስ መሰንበቱ ይታወቅዛል። ይህን ለማክሸፍም በተለይ እንደ ጎንደር ጠቅላይ ግዛት እዝ በቀጥናው ከሚንቀሳቀሱ ሌሎች የፋኖ አደረጃጀቶች ጋር በጥምረት ጎንደር ከተማ ላይ መሰል ድርጅቶች እንዳይደረጉ እና ሰላማዊ ሰልፎችን ለማክሸፍም ብዙ ዋጋዎችን ከፍለን በቀንም በጨለማም ብለን ብዙ ደፍታ ጥቃቶችን ፈጸመን ያኮላሸንበት ሂደት ነበረ እና በዛ በዛን ወቅት ያልተሳካለትን የጎዳና ላይ ትርኢት በፕሮፓጋንዳም ስላስመጠው ስለማካከስ በሚመስል መልኩ ዛሬ ወደ ጎንደር ከተማ ያቀኑ ከፍተኛ አመራሮች በጎንደር ዩኒቨርሲቲ የነበሩ ፕሮጀክቶችን ጎበኘን በሚል ሰበብ እዛ ሽርሽር ሲሉ መዋላቸው መረጃዋለን። በእርግጥ ወደዚህ ሊመጡ እንደሚችሉ መረጃው ቀደም ብሎ ደርሰው ነበረ። ብዙም ያን ያህል የገነባ ሕንፃ ጎብኝተው መሄዳቸው ምንም የፖለቲካ ትርፍ እንደማያመጣ ስላወቅን፣ ከዚህ በፊት ሰላማዊ ሰልፍ እናደርጋለን ባሉበት ወቅት እንዴት አድርገን ማስቀረት እንደምንችል ያሳየንበት አቅም ስለነበረን አሁን እዛ ጋር ብዙም ጉልበት መፍጀት አልፈለግነም። ዝም ብለን ያየ ነው። ነገር ግን ይሄን ከፈጸሙ በኋላ ተመልሰው ሁለቱም በማዝራቸው ጎርጎራ ላይ መሰል ድርጊቶችን ለማድረግ ይመጡ እንደነበረ እዛ መረጃ መሰረት ከደንብ እየ እንደገለጽኩልህ የመጀመሪያው አውሮፓ ሄሊኮፍተር በአብሪነት መጦ ጎርጎራ ካረፈ በኋላ በድጋሚ እንግዲህ በእኛ ግምት ከፍተኛ ባለስልጣኖችን ይዞ የመጣው የሀገሪቱን የፌዴራል ከፍተኛ ባለስልጣናት ይዞ የመጣው ይሆናል ብለን ነው የገመት ነው። እሱ ላይ ያነጻጸረ ጥቃት ነው የፈጸም ነው። ሄሊኮፍተሩ ሙሉ በሙሉ ነው የጋየው። ምናልባት በአሁኑ ሰዓት ወደ ሕክምና ለማድረስ በከፍተኛ መንደፋደፍ ላይ ነው ያለው። በእኛ ግምት ወደ ሕክምና እየወሰዳቸው ያሉ ሀይሎች ምናልባት ሄሊኮፍተሩ ጥቃት ሲፈጸምበት በዙሪያው የነበሩ ሰዎች እንጂ እዛ ውስጥ የተረፉ ሰዎች ይኖራሉ የሚል እምነት አልነበረንም። ሙሉ በሙሉ ስለጋየ የሚል እምነት የለንም። ነገር ግን ምናልባት በዙሪያው የነበሩ ሰዎች ሊሆኑ ይችላሉ የሚል ግምት አለን። እነሱን ወደ ሕክምና ለማድረስ ከፍተኛ ጥረት እያደረገ ያለበት ሁኔታ ነው ያለው እና ጥቃቱ የተፈጸመው ከምሽቱ ለአንድ ሰዓት አስር ጉዳይ ሲሆን አካባቢ ነው። ከዛ በፊት ቀደም ብሎ ከአስራ ሰዓት አካባቢ ነበር የመጀመሪያው በረራ የተደረገው። ይሄኛው የተመጠው በረራ ግን ለአንድ ሰዓት አስር ጉዳይ ባለበት ሰዓት ነው የተመተው። እንግዲህ ከዚህ ጋር ተያይዞ ከዚህ በፊት ጎንደር ላይም በሰዓታት መረጃ ደርሶን በሰዓታት ከማክሰኝት እስከ ጎንደር ያለውን ቀጠና ዘግተን ከፍተኛ የሆነ ውጊያ በማድረግ ምናልባት በቀጥታ የፕሮግራሙ ተሳታፊዎችን ባናገኝ እንኳን ፕሮግራሙን ለማድመቅ ሽርጉድ ይሉ የነበሩ የስርዓቱ አገልጋዮችን በከፍተኛ ሁኔታ የተመታበት ሁኔታ ነበረ። ይህ እንግዲህ የፋኖ ኃይል ምን ያህል አቅም እንዳለው እና የወትሮ ዝግጁነቱ ምን ያህል በጥሩ ቁመና ላይ እንዳለ የሚያሳይ ነው። በተመሳሳይ መልኩ በዛሬው እለትም እንግዲህ ይሄን ኦፕሬሽን ለመስራት ቀላል መስዋዕትነት የሚጠይቅ አይደለም። ቀጠናው ትልቅ የሆነ ፕሮጀክት አለኝ የሚለው ቀጠና ነው። እንግዲህ መንግስት ያን ቀጠና በከፍተኛ ሴኩሪቲ ነው የሚጠበቀው። ሀይልም አለው እዛው ቀጠናው ላይ ይህን ለመፈጸም እንግዲህ በተጠና መልኩ እጅግ በጣም ምናልባት እዚህ መድረክ ላይ ደንጠቀሱ የማንፈልገው ብዙ መመሳሰሎች እና ብዙ ጥበቦችን፣ ብዙ ቴክኖሎጂዎችን ተጠቅመን ነው ይህን ጥቃት የፈጸም ነው እና ይሄ የሚያሳየው ትግሉ ምን ያህል እንዳደገ ና የፋኖ ሰራዊትም ምን ያህል ብቁ ቁመና ላይ እንዳለ ነው የሚያሳየው። ይህን ለመፈጸም ቀላል መስዋዕትነት የሚጠይቅ ስላልሆነ ማለት ነው እና ከዚህ ተነስተን ምናልባት የፋኖ ትግል ሰክኖ ሊሆን ይችላል። አሁን ባለው እንቅስቃሴ ያው ማንም ሰው እንደሚገመግመው ከዚህ በፊት እንደሚደረገው ብዙ እንቅስቃሴዎች ምናምን ላይ ደረጉ ይችላሉ። ልክ እንደ መጀመሪያው ቀጠና ማለት ነው። ነገር ግን በተጠናና በበሰለ መልኩ ሲሆን ደግሞ እጅግ በጣም ፍሬያማ የሆኑ ኦፕሬሽኖችን ለመስራት ምን ያህል አቅሙ እንዳለው አቅም እንዳለው እያሳያለበት ሁኔታ ነው ያለው። እና መንግስት በፕሮፓጋንዳ የፋኖ ሀይል በትኛሉ ምናምን የሚለው ብዙ ጊዜ በፕሮፓጋንዳ አጸፋ ከመስጠት እየዘለለ በተግባር ማሳየቱ የተሻለ ስለሚሆን ነው። የዛሬውን ጥቃትም ከዚህ በፊትም የተደረጉ ጥቃቶችን እየፈጸመ ነው። ከዚህ በፊትም ምናልባት መረጃ አላችሁ በብዙ የእግረኛ ሰራዊት እንቅስቃሴ አድርገን ልናደርስ የማንችለውን ጥቃት የተሽከርካሪ ቦምቦችን በመጠቀም ምን ያህል ከፍተኛ የሆኑ ጥቃቶችን ስናደርስ እንደነበረ ይታወቃል። ይሄ ራሱ ከበፊቱ አሁንም በተሻለ በዘመነ መልኩ ጥቃት እያደረሰ እንዳለ እና ፋኖ የውጊያ ስልቱን እራሱ ከእለት ዕለት የትግሉ ደረጃና የትግሉ ልደት በሚመጠን መልኩ እያካሄደ እንደሆነ የሚያሳይ ነው። በተቃራኒው የስርዓቱ የሚለው ፕሮፓጋንዳ እንግዲህ ዘምኛለው ምናምን የሚለው ነገር ከዚህ በፊት በፋኖ ትግል ላይ ያልተጠቀመው ቴክኖሎጂ አለ ብዬን ያለም ምናልባት የመጨረሻ ከፍተኛ አሁን ላይ ስርዓቱ አጥቀዋለው የሚለው ቴክኖሎጂ የድሮን ቴክኖሎጂ ነው። እሱን ተጠቅሟል። በጣም ብዙ ቦታ ላይ ደግሞ ደጋቡ ሞክሮ ወጥታል። ከዚህ በኋላ እንግዲህ የተለየ ነገር ምን ሊያመጣ እንደሚችል አላውቅም እና ይህን ያህል ብዙ የሚመጻደቅበት ጥሩ ቁመና ላይ ነኝ የሚልበት ምንም አግባብ የለም። እግረኛ ሰራዊቱ ሙሉ በሙሉ ሊታገለት እንደማይችል እርስ በእርሱ ሰራዊቱ እየተሰባበቀ አንደኛው አንደኛውን እየጠበቀ አንደኛው ለአንደኛው ደህንነቱ ነው አንደኛው በከፍተኛ ሁኔታ እየተከፈለው አንደኛው እንዲሰልል አድርጎ ነው እግረኛ ሰራዊቱን እያዋጋ ያለው እንጂ በምንም ታምር ይሄን ተልዕኮ ፈጽመን አብሮ ወደ ሆነ ቀጠና ሊልቀው የሚችለው ሰራዊት የለውም፣ በእግረኛ በኩል ማለት ነው። እንግዲህ በከፍተኛ ሁኔታ የሚተማመንበት ሰራዊቱ ቅድም እንዳልኩ አየር ላይ እንትኖችን ነው። እሱን ደግሞ ከዚህ በፊት ደግሞ ደጋቦ ሞክሮታል። ምንም የተለየ ታምር አልተፈጠረም። አይፈጠርምም እኛም ደግሞ እንደዚህ አይነት ነገር ሲፈጠር እኛንም እያበሰለን እያዘመንን ነው የሚሄደው የራሳችን መከላከል የራሳችን ቴክኖሎጂ ነው የምንጠቀመው እና ይልቅ ይሄ ውጊያ የሚያሳየው የፋኖ ትግል ምን ያህል እያደገ መሆኑ ነው እንጂ በተቃራኒው የስርዓቱ ወታደሮች ግን ምናልባት ያው መንግስት ነው በፕሮፓጋንዳ ላለመውደቅ ያህል ብዙ ብዙ ነገሮች ሊል ይችላል ነገር ግን ምንም የተለየ ነገር ለማለት ያልነው አርበኛ ኪሮቤል በጣም ከልብ አመሰግናለሁ። ይሄንኑ በቀጥታ ለህዝብ እያደረስን ያለ ነው። እናንተ ግን በህልውና ትግሉ ላይ የደረሳችሁበትን ደረጃ እና ለህዝባችሁ እያደረጋችሁት ያለው ትግል ምን ደረጃ ላይ እንዳለ በተግባር ለማሳየት ያደረጋችሁት ጥረት በእጅጉ አስገራሚ ነው። ምናልባት በእኔ በኩል የተለየ ማቀርቦ ጥያቄ የለም። አርበኛ ኪሮቤል ቀረ የምትለው መተላለፍ ላገዛዙም ይሁን ለሌላው መተላለፍ ያለበት መልእክት ካለ ግን ድሉን ላንተ ሰጣለሁ። አርበኛ ኪሮቤል፣ አይ ምናልባት ከጉዳዩ ጋር በተያያዘ እነ ማን ሞቱ ምን ያህል እንዴት ነበር ምና የሚለው ተጨማሪ መረጃ ነገር ከነገ በኋላ ስለሚመጣ እሱን ዝርዝር መረጃ እና አጠቃላይ ያለውን የትግሉን ሂደትና እድገትና መሰል ሁኔታዎችን ይዘን ተመልሰን የምንገናኝ ነው የሚሆነው። ለጊዜው የተለየ የምጨምረው ማብራሪያም መረጃም የለኝም። አርበኛ ኪሩቤል ከልብ አመሰግናለሁ። እኔም አመሰግናለሁ። አድማጭ ተመልካቾቻችን እንግዲህ ቀደም ብላችሁ የሰማችሁት አርበኛ ኪሩቤል የአማራ ፋኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛትዝ የአብይ አህመድ አገዛዝ ከፍተኛ ባለስልጣናት ወደ ጎርጎራ ማቅናታቸውን በተመለከተና ቀደም ብሎ አንድ ሄሊኮፕተር በጉዳዩ ላይ ስለላ ወይም ቅኝት ለማድረግ ተጉዛ እንደነበረ ይህንን ሲከታተሉ መቆየታቸውን ቅኝት ያደረገችው ሄሊኮፕተር በቦታው ደርሳ ከተመለሰች በኋላ የቅኝቱ መጠናቀቅ ተከትሎ እንግዲህ አለ የሚባለው የደህንነት ሌሎች ተቋሞች ቀጠናውን ተቆጣጥረናል ብለው፣ ሌላኛው ሄሊኮፕተር በድጋሚ ሲመጣ ግን የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት ህዝ በተደራጀ ሁኔታ በቂ ዝግጅት አድርጎ ጥቃት መፈጸሙን ይህም ማለት ይሄ ቀደም ሲል ከረጅም ጊዜ በፊት የተገኘ መረጃ ሳይሆን እንግዲህ አውቶማቲካሊ ይህ መረጃ በዛው ፍጥነት በደረሳቸው ፍጥነት ኬፕብል የሆነ ይህን ለማድረግ የሚችል አመራር የሚመስጠትና ኦፕሬሽንም የሚፈጽም ሀይል ማደራጀታቸውን የሚያሳይ ወይም የደረሱበትን ብቃትና ዝግጅትን በሚያሳይ ሁኔታ ሄሊኮፕተሩ ላይ እርምጃ በመውሰድ መጣላቸውን ይህንን እርምጃ መውሰዳቸውም የህዝብ ህልውና ለማስጠበቅ በሚያደርጉት ትግል ውስጥ የአገዛዙ ኃይሎች የሚያደርጉትን እንቅስቃሴ ለመግታት የወሰዱት እርምጃ መሆኑን ገልጸዋል። አድማጭ ተመልካቾቻችን፣ እንደሚታወቀው የአማራ ህዝብ ባለፉት ሁለት ዓመታት በአገዛዙ የተከፈተበትን የዘር ማጥፋት ወንጀል እየተከላከለ እንደሆነ ይህንን ህዝብን ለመታደግ የሚደረግ ትግልም የህልውና ትግል ተብሎ በይፋ እንደታወጀና የአማራ ህዝብ ሙሉ በሙሉ ትግል ላይ እንደነበረ ሲገለጽ መቆየቱ ይታወቃል። አድማጮች፣ ይህንን ተከትሎ የህዝባቸውንን ህልውና ለማስጠበቅ የወሰዱትን እርምጃ ይፋ ያደረጉበትን መረጃ ነበር ለእናንተ ያደረስ ነው። ቀጠለ ነው የሚል ነገር ሰማን። በድጋሚ መስመር ላይ እንዲቆይ አድርገናል። የጎንደር ጠቅላይ ግዛት ህዝብ የአጼዎቹ ክፍለ ጦር እና የበጌምድር ክፍለ ጦር በአዘዞ እና ጉምራት አካባቢ ሁለት ያገዛዙን ካምፖች ዙሪያውን ከበው ጥቃት መሰንዘር እንደቀጠሉ ናቸው የሚል ነገር ሰምተናል። በዚህ ጉዳይ ላይ ማብራሪያ እንዲሰጠንና አሁን ያለውን እንቅስቃሴ አፕዴት መረጃዎችንም እንዲሰጠን ነው። ጤና ይስጥልኝ አርበኛ ኪሩቤል፣ እንደምናለ አብረኝ እግዚአብሔር ይመስገን አርበኛ ኪሩቤል ምን አብዴት አለ ቀደም ሲል ከገለጽከው ባሻገር አሁን ያለው ሁኔታስ ምን ይመስላል አመሰግናለሁ እንግዲህ ቀደም ብዬ እንደገለጽኩልህ ያው ጎርጎራ አካባቢ የተፈጠረው ነው ባለበት ነው ያለ መረጃዎች ዝግ ስለሆኑ ያው ዝርዝር መረጃዎችን ማግኘት አልቻልንም ባለበት ወደ ህክምና በአምቡላንስ እያመላለሱ ያለበት ሁኔታ ነው ያለው ነገር ግን ጎርጎራ ቁጥር ሁለት ተመሳሳይ ድርጊት ወደ ጎንደር ከተማ ቅርብ ርቀት ላይ ተፈጽሟልኝ። በዛ በጎንደር ቅርብ ርቀት ላይ የሚገኝ ጉምሪት የሚባል ቦታ አለ። እዛ ላይ አንድ የአድማ በታን ካምፕ አለ። ሌላው እና ዋነኛው ጎንደር ከተማ ውስጥ አለኝ ባለው ካምፕ አዞ ላይ ያለው ካምፕ ነው። እንግዲህ በእነዚህ በሁለት ካምፖች ታርጌት ያደረገ ሌላ ኦፕሬሽን ተሰርቷል፣ ምሽት አራት ሰዓት አካባቢ። እስካሁንም ውጊያ ላይ ነው ያሉትኝ ተልኮውን የወሰዱት የአፋድ ጎንደር ጠቅላይ ግዛት አሲዎች አፄዎች እና በጌምድር ክፍለ ሰራዊት የሆኑ ብርጌዶች ናቸው። እንግዲህ በቀጠናው የሚንቀሳቀሱት የመላኩ ደስታ ብርጌድ፣ የአዞ ድማዛ እና የአዞ ሎዛ የሚባሉ ሶስት ብርጌዶች ናቸው በቀጠናው የሚንቀሳቀሱት። እነዚህ ብርጌዶች የተሰጣቸውን ተልእኮ በጥሩ ሁኔታ እየፈጸሙ ነው የሚገኙት። በተለይ ጉምብሪት አካባቢ ያለው የአድማ ብተና ካምፕ በአሁኑ ሰዓት ሙሉ በሙሉ እየተመታ ነው ያለው። እንግዲህ ምን ያህል ጉዳት ደርሷል ቁጥራዊ መረጃዎችን ነገ የምናደርስ ሆኖ ሙሉ በሙሉ ግን ካምፑ እየተደበደበ እና በፋኖ ቁጥጥር ስር ላይ ነው የሚገኘው። በተመሳሳይ መልኩ ከፍተኛ የሚባለው አዝሎ ከተማ ውስጥ ያለው ካምፕም አሁን ላይ ከባደረጉበት ውጊያ እየተደረገ ነው ያለ። አርበኛ ኪሩቤል፣ እነዚህ በሁሉም አካባቢ ያሉ ካምፖችን በዚህ ደረጃ ኦፕሬሽን የመስራት በጣም ከፍተኛ አቅም ግንባታን የሚጠይቅ ነው እና በዚህ ሁኔታ ውስጥ እንግዲህ ተጨማሪ ማብራሪያዎች ካሉ አሁንም በየሰዓቱ አፕዴት እናደርጋለን። ለዛሬው ግን ይሄው በቀጥታ አሁን እየተሰጠን ያለንን አፕዴት እያደረስን ያለ ነውና ስፔሲፊክሊ ክፍለ ጦሮች በዛ አካባቢ ተሰማርተው ይሄንን እንቅስቃሴ በሚያደርጉበት ጊዜ አገዛዙ እየወሰደ ያለ ያጸፋ እርምጃ አለ። ምን ሁኔታዎች ነው የሚታዩት? አሁን እንግዲህ አገዛዙ በቻለው አቅም ከፍተኛ ውጊያ ለማድረግ ጥረት አድርጎ ነበረ። በተለይ የመሳሪያ እንግዲህ ልዝ አቅም ነው ብሎ የሚያስበው ያው የመሳሪያ ብልጫ አለኝ ብሎ ነው የሚያስበው አሁን ላይ ሰዓቱ ጨለማ ከመሆኑ አንጻር እነዛ ከባባድ መሳሪያዎቹ ኤፌክቲቭ የሆነ እንትን ባይሰሩለትም በዛ ለመከላከል ከፍተኛ ጥረት እያደረገ ነው የሚገኘው፣ በከባባድ መሳሪያ ለመከላከል ማለት ነው። ነገር ግን ሰዓቱ እጅግ በጣም የተመረጠ የተጠናና እነዚህ ለዚህ ለታቀለው ኦፕሬሽን፣ በተለይ አንተም ቀደም ብለ እንደገለጽከው ውጊያው እየተደረገ ያለው ካምፕ አካባቢ ከመሆኑ የተነሳ እንግዲህ ብዙ ምሽጎች፣ ብዙ ጥንቃቄዎች ይደረጋሉ በዛ አካባቢ እና ያንን በቀላሉ ለማጥቃት የሚያስችል ሰዓት እና ጊዜ ተመርጦ ነው ዛሬ የተደረገው። በተለይ በአሁኑ ሰዓት እንዲደረግ የታሰበው ደግሞ ከጎርጎራ ቁጥር ሁለት ቀጥሎ እንዲሆን የታሰበው አገዛዙ ከፍተኛ መደናገጥ ላይ ነው ያለው። ትኩረቱ ወደ ጎርጎራ ላይ ወደ ተደረገው ትይት ነው ትኩረቱ ያለው እና ሰራዊቱም አጠቃላይ አመራሩም ተረጋግቶ መከላከል የማይችልበት ሰዓት እንደሆነ በደንብ ታቀዶበት ስለተሰራ በከፍተኛ ሁኔታ መምጣት ተችሎ ተችሏልኝ። በተለይ የነገርኩ የጉምብሪቱ ካምፕ ሙሉ በሙሉ ተመቶ አሁን ፋኖዎች እዛው ካምፕ ላይ ያሉበት ሁኔታ ትንሽ ከካምፕ ወጣው ለመከላከል ና መልሶ ወንት ለማለት ጥረት የሚያደረጉ የተወሰኑ ሀይሎች አሉ። ነገር ግን ያም ቢሆን አሁን በቀላሉ መቆጣጠር የሚቻልበት ሰፊ ድል ነው ያለ። እንደነገርኩህ አዙ አካባቢ ያለው ግን የተጀመረውም ከዛኛው የሚዘጌ ብሎ ነው። ነገር ግን እዛም ላይ ከፍተኛ የሆነ ውጊያ እየተደረገ ነው ያለ። እንግዲህ በማን የበላይነት ይፈጸማል የሚለውን ቆይተን ምን ነው የሚሆነው። አርበኛ ኪሮቤል ጎቤ እጅግ በጣም ከልብ አመሰግናለሁ። የአማራ ፋድኖ ህዝባዊ ድርጅት የጎንደር ጠቅላይ ግዛት ትዝ የህዝብ ግንኙነት ኃላፊ አሁንም ሁኔታዎቹን እየተከታተልን መዘገባችንን እንቀጥላለን። የተለዩ ሁኔታዎች ሲኖሩም መስመር ላይ እንጠብቃቸዋለን። ለአስካሁኑ ማብራሪያ ከልብ አመሰግናለሁ አርበኛ ኪሩቤ አመሰግናለሁ። ዝ ቃል አቀባይ አርበኛ ኪርቤል ጎቤ ሰበር ዜናውን ቀጥታ ከግንባር ያደርሰናል። እስከ መጨረሻው አብራችሁ ቆይታችሁ መረጃን ተከታተሉ፣ በአክብሮት እንጋብዛለን። ጤና ያስጥልን። አርበኛ ኪርቤል ጎቤ፣ እስኪ የእለቱን ሰበር መረጃ አድርሰን መልካም። አመሰግናለሁ። እንግዲህ ሰሞኑን ስርአቱ የደረሰበትን የፖለቲካ ችካራ ለማካካት በብዙ ቦታ ፕሮፓጋንዳ ለመስራት እየተንቀሳቀሰ እንዳለ ይታወቃል። ቀደም ባለው ጊዜ በጎንደር ቀጠና መሰል ድርጊቶችን ለማድረግ ብዙ ነገር ሞክሮ አዳርም ሌትም ቀንም የተሰራ ኦፕሬሽን ተቋም ተመሰንበት ይታወቃል። ከዛ የቀጠለ በዛ የተሰራውን የፖለቲካ ኪሳራ ለማካካስ በዛሬው ዕለትም ጎንደር ከተማ በድብቅ ጉብኝት ያደርጉሏል የስርአቱ የተወሰኑ ከፍተኛ አመራሮች። ይህ መረጃ ቀድሞ ወደኛ ደርሶን ነበር። ነገር ግን ከዚህ የተሻለ ሌላ ጥቃት መድረግ የምንችልበት መረጃ ቀድሞ ደርሶን ስለነበረ ይህም ጉብኝት ዝም ብለን ባላየ ስናልፈው ውለን ነበረ። እንግዲህ እዚህ ጎንደር ከተማ ላይ ጉብኝት ያደረግ ከዋለ በኋላ አመሻሹን ወደ ጎርጎራ ከተማ የሚሄዱበት የራሳቸው ፕሮግራም እንደነበራቸው በውስጥ መረጃ ቀድሞ ደርሶን ነበረ። በዚህ በመረጃው መሰረት ከምሸቱ አንድ ሰዓት ቀደም ብሎ አንድ ሄሊኮፍተር ከአዲስ አበባ ተነስቶ ወደ ጎርጎራ ከመጣ በኋላ የተወሰኑ ተሳፋሪዎችን አራብፎ እንደገና ድጋሜ ተመልሶ የመጣበት ሁኔታ ነበረ። እንግዲህ የመጀመሪያውን ሄሊኮፍተር ያው እንደ አብሪ ሊያበሩ የሚችሉ ሰዎችን ቀድሞ ልኮ ይሆናል ብለን በማሰብ የመጀመሪያውን ሄሊኮፍተር አሳለፍ ነው። በድጋሚ ግን በሁለተኛ ደረጃ የመጣው ከፍተኛ ባለስልጣኖችን ይዞ የመጣ ሄሊኮፍተር ሊሆን ይችላል ብለን ስለገመትን እሱ ላይ ያነጣጠረ ጥቃት ፈጽመናል። በጥቃቱም ሄሊኮፍተሩ ሙሉ በሙሉ ጋይቷልኝ። እንግዲህ ምን ያህል ባለስልጣና ተጎድተዋል የሚለውን ምን ያህል ሙተዋል የሚለውን ነገር ነገ ነው የምናውቀው። በአሁኑ ሰዓት ግን አውሮፕላኑ ሙሉ በሙሉ ጋይቶ ያለበት ሁኔታ ነው ያለው እና ይህን ተልዕኮ የወሰዱት የአማራ ፋኖ ጎንደር ጠቅላይ ግዛት ልዩ ተወርዋሪ ሰራዊቶች ናቸው። እንግዲህ ከዚህ በፊት በከተማም እንደዚህ አይነት መሰል ኦፕሬሽኖችን ሊሰሩ የሚችሉ ተወርዋሪ ሰራዊቶችን አሰልጥነን በየከተማው አስርገናለን ማለታችን ይታወሳል። ይህን ተመሳሳይ ድርጊት የፈጸሙት እንግዲህ ከመሳስለው እና ብዙ ዋጋ ከፍለው እንግዲህ አጥቶ ከመጥፋት ያልተናነሰ ልዩ ኦፕሬሽን ነው ቀጠነው ምን ያህል በስርአቱ ከፍተኛ ሀይል ይመራ እንደነበር ይታወቃል። እንግዲህ እዛ አካባቢ እንትን ሁሉ አለ የሰራዊት ካምፕ አለ የስርአቱ የሰራዊት ካምፕ ሁሉ አለ ያን ሁሉ ከዛ ሁሉ ተከልለው ከዛ ሁሉ ተከላክለው ያን ሁሉ አልፈው እዛ ሁሉ መሰናክል አልፈው የራሳቸውን ለጊዜው መጥቀስ የማንፈልገውን ከሴኩሪቲ አንጻር ማለት ነው፣ መጥቀስ የማንፈልገውን የራሳቸውን ብዙ ጥበብና ዘር ተጠቅመው ሄሊኮፕተሩን ማጋየት እና ብዙ ጊዜው እነማናቸው ምን ያህል ይሆናሉ የሚለውን ቁጥሩን የማናውቀውን የስርዓቱ አገልጋዮች ማጋየት ይችላል የለም። እጅግ በጣም እናመሰግናለን። ይሄ ታላቅ ድል ነው፣ አርበኛ ኪሩቤል ጎቤ። እውነት እንደ እውነቱ ከሆነ እንደዚህ አይነት ታላቅ ድሎች ለፋኖ ትግል ወደፊት የሚያራምዱ እንደሆኑ ይታወቃል። ከዚህ በኋላ ከሄሊኮፕተሩ በኋላ በአገዛዝ በኩል የተሰጠ ምላሽ ነበረ? ምንም ምላሽ የለም። አሁን ሞት ምሽት ሁለት ሰዓት ነው። ድርጊት የተፈጸመው ለአንድ ሰዓት አስር ጉዳይ አካባቢ ነው። ሰዓቱን ተቀራራቢ ስለነበረ አሁን በከፍተኛ መደናገጥ ውስጥ ያሉት ምናልባት በዙሪያው መጀመሪያ ላይ አደርሷቸው የሄዱት የሆኑ ወይም ደግሞ እዛው የአየር ማረፊያ አካባቢ ጠብቆ የነበሩ ሰራዊቶች ይሆኑ አልታወቀም። ከፍተኛ ቁጥር ያለው ሀይል ወደ ሕክምና እየገባ ነው ብለውናል። እንግዲህ ሄሊኮፕተር ላይ የነበረው ሙሉ በሙሉ ስለጋየ ምንም እዛ ውስጥ ሰው ይጠርፋል የሚል ግምት የለንም። በእኛ ግምት ምናልባት በዙሪያው የነበሩት በጥቅም በብዙ ነገር ጉዳት የደረሰባቸው ሊሆኑ ይችላሉ። እነሱን ወደ ሕክምና በማጓጓዝ እና